ቃሉ፣ ቃሉ ከማር ይልቅ ይጣፍጣል። ቃሉ፣ ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ሰላም ጤና አይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን። እግዚአብሔር አምላካችንና አባታችንን እናመሰግናለን። በፊቱ ደግሞ ቃሉን የምንሰማበትን ቃሉን የምናነብበትን ይህንን እድሜና ጊዜ ስለሰጠን ክብር ለእርሱ ይሁን። ላለፉት ሳምንታት ስንመለከተው የነበረውን የእግዚአብሔርን የማይለዋወጥ ምሕረትና ቸርነት ማጥናታችንን እንቀጥላለን። በዛሬው ሳምንት ደግሞ የምናየው በድነት ውስጥ የተገለጠውን የእግዚአብሔርን ታማኝነት ይሆናል። እንደምትረዱትና እንደምታስታውሱት ሳምንታችንን ስንጀምር የማይለዋወጠውን የእግዚአብሔርን ምህረት እንዴት አስቀድሞ ከውድቀት በፊት ከዛም በኋላ ደግሞ በአዳምና በሔዋን በኩል አድርጎ የተገለጸውን የእግዚአብሔርን የማይለዋወጥ ደህንነት የማይለዋወጥ ታማኝነት ተመልክተናል። በሳም በሁለተኛው ሳምንት ደግሞ ያየ ነው በዚሁ የታማኝነት ሂደት ውስጥ እግዚአብሔር በመከራ ውስጥ የሚያልፉትን የራሱ የሆኑትን ሰዎች የራሱ የሆኑትን ልጆች እንዴት ይረዳቸው እንደነበረ ከመጽሐፍ ቅዱስ ውስጥ ሰዎችን እያነሳን የእምነት ጀግኖችን እያነሳን እንደዚህ እንደ ደመና ከቦን ያለውን ምስክሮች ለማወቅና ለመረዳት እያነሳን ስናጠና ከእግዚአብሔር ምሕረት የተነሳ ሰንብተናል። ይህን ሳምንት ደግሞ አስቀድሞ አለማቶችና ቀላያቶች ሳይሰሩ በእግዚአብሔር ህሳብ ውስጥ የነበረውን ይህንን የደህንነት እቅድ እግዚአብሔር በታማኝነት በጊዜው እንዴት አድርጎ እንደገለጸ የምንመለከት ይሆናል። መነሻ ሐሳባችን እንደ ቀድሞው እንደ ዘውትሩ የተወሰደው ከዕብራውያን ምዕራፍ 10 ቁጥር 23 ላይ ነው። ቃሉ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ሀሳብ የያዘ ነው። ስለ ምስክርነቱ፣ ስለ ተስፋ ቃሉ፣ ስለ ታማኝነቱ የማይነቃነቅ ምስክር ስለመሆኑ ገላጭ ነው። በዚህ ሀሳብ ላይ ተነስተን ነው የምንወያይ የነበር ነው። ለዛሬው ቀን ደግሞ እምነት በአይቻልም መሃል በሚል ሀሳብ ውስጥ ከእምነት እህቶች እናቶች ውስጥ ማርያምን እናነሳና በሉቃስ ምዕራፍ አንድ ቁጥር 38 ላይ የተጻፈውን ቃል አንብበን በሱ ዙሪያ ደግሞ የምንማረውን ትምህርት አብረን እንካፈላለን። ሉቃስ ምዕራፍ 1 ቁጥር 38። ማርያምም እነሆኝ ጌታ ባሪያ እንደ ቃልህ ይሁንልኝ አለች፣ መልአኩም ከእርሷ ተለየ ይላል። በጸሎት እንጀምር። እግዚአብሔር፣ የዘላለም አባት፣ በቃልህ ወደ እኛ ትመጣለህ አሁንም ደግሞ ይህንን ቃልህን ሚስጥርህን ፈቃድህን እንድታበራለን በፊትህ በምልጃነን ያለ ነው። ወደ አንተ የመጡትን በከንቱ የማታወጣ አምላክ ነህ። ስለዚህም በማርያም ህይወት ውስጥ የተፈጸመውን ነገር ስናጠናና ስናነብ ለእኛም በዛ ዘመን የተፈጸመውን ቃል ኪዳንህን በዚህ ዘመን ዛሬም ህያው ስለሆነ በልባችን እንደገና አንተም ቃልህን እንዲወለድ በቃል መታመን እንዲሆንልን ጊዜና ሰዓቱን ተረከብ እንላለን ጻድቅ በሆነው ልጅ በኢየሱስ ክርስቶስ ስም አሜን። አስቀድሞ ከመሆኑ በፊት ለሚሆነው ማንኛውም ነገር ቅድመ ዕውቀት ያለው እግዚአብሔር በነቢያቱ አፍ አድርጎ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ የተጻፈው ቃል ይፈጸም ዘንድ ጌታ እግዚአብሔር የመሲሁን መገለጥ ጊዜው ሲደርስ መልአኩን እንደላከ፣ እንግዲህ የሉቃስ ጸሐፊ ሉቃስ በምዕራፍ 1 ቁጥር 38 ላይ እንዳነበብ ነው እንደዛ ተገልጾ እናገኘዋለን። ጊዜው ስለደረሰ እግዚአብሔር መልአኩን ልኮ የምሥራችን እንደተናገረ፣ በዚህ ጊዜ ለዮሴፍ በእጮኝነት ወደ ታጨችው በስሟ ማርያም ወደምትባለው ይህ ለዓለም ሁሉ የመዳን ምክንያት የሚሆነው ይጸነስ ዘንድ ይህ የምሥራች ወደ እርሷ መጣ። በድንግልናዋ የነበረችው ማርያም ጸነሳ በመገኘቷ እጮኛ ዮሴፍ በግልጥ አሳፍሮ ሊተዋት ስላልወደደ በድብቅ ለመተው ባሰበባት ጊዜ ነው። እንግዲህ ለእርሱም በሚረዳው አኳኋን ይህ የተጸነሰው ልጅ ከመንፈስ ቅዱስ ስለሆነ የወንድ ፈቃድ ስለሌለበት፣ የልዑል የእግዚአብሔር ልጅ ደግሞም ስለሆነ፣ ሕዝቡንም ከኃጢአታቸው ሊያድን የመጣ መሲሕ ስለሆነ፣ እውነተኛው የእግዚአብሔር በግ የዓለሙን ሁሉ ኃጢአት አስወጋጅ የእርሱ የሆኑትንም ከዘላለም የኃጢአት እስራት እንዲሁ ከዘላለም ጥፋት ሊቤዣቸው የመጣ ስለሆነ እጮኛህን ማርያምን ለመውሰድ አትፍራ ተባለ። ለማርያምም ሆነ ለዮሴፍ ለእኛም፣ ጭምር ሴት ያውም ድንግል ያለ ወንድ ፈቃድ አርግዛ መገኘቷ የሚገባ ጉዳይ አይደለም። ሁለቱም የገባቸውና የተቀበሉት ጉዳይ ግን የተጸነሰው፣ ወንድ ልጅ ስሙም አማኑኤል ብላ የምትጠራው ከሰማዩ አምላክ እግዚአብሔር ፈቃድ የሆነ እንጂ ከወንድ ፈቃድ ወይም ከሥጋ ፈቃድ የሆነ አለመሆኑን ነው። የእግዚአብሔርን መንፈስ በአንቺ ላይ ይጸለልሻል እንደተባለላት ማርያም በእምነት እነሆኝ የጌታ ባሪያ እንደ ቃልህ ይሆንልኝ አለች። በየትኛውም ስሌት በየትኛውም የሰው ልጅ የአስተሳሰብ አካሄድ ይሆናል ተብሎ የማይገመተው ነገር በሕይወቷ ሆነ በኅብረተሰቡ ሴት በሴትነቷ የሚሰጣትን ክብር እንደተጠበቀ ሆኖ ድንግል ደግሞ ያለ ወንድ ፈቃድ ጸንሳ መገኘቷ ከአእምሮ በላይ ነው። ከዚህም የተነሳ ነው የሚወዳትን ማርያም በግልጥ እንዳያሳፍራት በግልጥ ከእኔ አልጸነሰችም ብሎ በሕዝብ መካከል እንዳያዋርዳት በድብቅ ሊተዋት ራሱን ጻድቅ ያደረገው ዮሴፍ ነገር ግን በማይገባ ኳሆኑ ውስጥ የነበረው ያልተመለሰ ጥያቄ ያለው ይህ በእኔ ላይ እንዴ ሊሆን ቻለ የሚለው ማንነቱ እግዚአብሔር ታማኝ ነውና፣ ዮሴፍን በህልም እንደገና ነገሩ እንደዚህ ነው፤ የተጸነሰው ከመንፈስ ነው፣ ከወንድ ፈቃድ አይደለም። ልጁ የእግዚአብሔር ልጅ እንዲባል፣ ህዝቡንም ከኃጢአታቸው እንዲያድናቸው የሚመጣው የተስፋ ቃል ኪዳን ልጅ ነው ተብሎ ተነገረው። ባይገባቸውም አሜን ብለው ተቀበሉ። ለዚህ ነው ማርያም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ያለችው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 እስከ 22 ይናገሩ ይቅረቡም፣ በአንድነትም ይማከሩ። ከጥንቱ ይህን ያሳየ ከቀድሞስ የተናገረ ማን ነው? ያሳየሁም የተናገርኩም እኔ እግዚአብሔር አይደለሁምን? ከእኔ በቀር ሌላ አምላክ የለም። እኔ የጻድቅ አምላክና መድኃኒትህ ነኝ፣ ከእኔም በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከእኔም በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑም አላችሁ ይላል። ከእግዚአብሔር ካልሆነ በስተቀረ ይህ በሰው ልጅ የመራባት ወይም ብዙ ተባዙ ተብሎ በተሰጠን ተፈጥሯዊ ሂደት ሊሆን ያልቻለው ጽንስ ከእግዚአብሔር ካልሆነ ከእግዚአብሔር ፈቃድ ካልሆነ እንዴት ሊሆን ይችላል? ማርያምና ዮሴፍ ግራ የተጋቡበት ጉዳይ ስለነበረ እግዚአብሔር እራሱ ማስረዳት ነበረበት። ስለዚህም ለማርያም አስቀድሞ የምስራችን የገለጠው መልአክ ድጋሚ መጥቶ ለዮሴፍ ማስረዳት ነበረበት። ማርያም ብትነግረው ላይገባው ይችል ይሆናል እንደሰው። እንዴትስ ብላ ልታስረዳው ትችላለች? ነገሩ የሆነውም ለረሷም ትንግርት ነው፣ ተአምር ነው። ማን ስለሆንኩኝ ነው የእግዚአብሔር መንፈስ በእኔ ላይ የሚጸልለውም የሚለው ጉዳይ ሳያሳስባት እንደሰው የቀረ አትመስልም ማርያም። ከዚህም የተነሳ እግዚአብሔር በኢሳይያስ እንደተናገረው እኔ እግዚአብሔር ነኝ ለእኔ የሚያቅተኝ ነገር አለ ወይ? ሰው ግራ ቢገባው እኔ ግራ አይገባኝም ሰው በያቀተው መረዳት እኔ ግን ማስረዳት እችላለውኝ ብሎ የሚወዳደረው አምላክ እንደሌለ ራሱን ሲነግረን እናያለን። ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 እና 7 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱን ያበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል ይላል። አዎ ወገኖቼ፣ ነገሩ ምንም ለማርያም ባይገባም፣ በእምነት ግን አይቻልም በሚባል ሁኔታ ውስጥ ድፍረትን አገኘች። የሚቻለው እግዚአብሔር በማይቻል ሁኔታ ውስጥ የሚቻለን ነገር በሕይወቷ ሲያደርግ እናያለን። አዎ ሕፃን ተሰጥቶናል፣ ወንድ ልጅ ተወልዶልናል። አለቅነት በጫንቃው ነው። የሚያስፈራን ነገር የለም። ለስሙ ደግሞ ድንቅ ነው። ስሙን የሚወዳደር የለም። ኃይል የእርሱ ነው፣ ምክንያቱም ኃያል አምላክ ስለሆነ። ለሰላሙም ደግሞ ፍጻሜ የለውም፣ አለቅነት የእርሱ ስለሆነ ስሙም የሰላም አለቃ ተብሎ ይጠራል። ለሰላሙ ፍጻሜ የሌለው አምላክ ከኛ ጋር ነውና በማይቻል በሚመስሉን ጉዳዮች ላይ የሚችለውን አምላክ መደገፍና መታመን እንድንችል እግዚአብሔር ጸጋውን ያብዛለን። የሰላም አለቃ፣ የዘላለም አባት ድንቅ መካር ተብለ የምትታወቅ አምላካችን ሆይ ዛሬም ባስቸገሩን፣ ዛሬም ግራ በገቡን፣ ዛሬም እንቆቅልሽ በሆኑን ዛሬም ቋጠሯችን በበዙን ነገሮቻችን ላይ ሁሉ የሰላም አለቃ ተብለ የምትጠራውን እንጠራለን። በአንተ መደገፍ ይሆንልን። ባይገባንም ግን ማስረዳትና መፈጸም ማከናወን ለሚቻለ ለአንተ ለእግዚአብሔር ነገራችንን ሁሉ አሳልፈን እንሰጣለን። ለስም ክብር፣ ለአምላክነት ምስጋናን እንድንሰዋ እንድንችል ነገሮቻችንን ሁሉ መፍትሄ ታስዝልን ዘንድ እንጸለያለን። ስለሰማነው ቃል ክብር ለአንተ ይሆን። በኢየሱስ ክርስቶስ ስም አሜን። የተወደዳችሁ የእግዚአብሔር ወገኖች የዛሬውን ቃል በእንደዚህ አይነት ሁኔታ ስንጨርስ በሚቀጥለው ቀን ደግሞ ከእግዚአብሔር ቃል አብረን እስክንካፈል ድረስ የእግዚአብሔር ምሕረትና ቸርነት ጥበቃውም ሰላሙም ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ። ቃሉ ከማር ይልቅ ይጣፍጣል። ቃሉ ቃሉ ከማር ይልቅ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።